ማንም ሰው እንዲነካኝ አልፈልግም። እዚህ ቤት ማንም ከዚህ በኋላ ከዚህ ቤት ሆኖ እኔ ማንም አይነካ። ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ቤተሰቦቻችን ሰላማችሁ በያላችሁበት፣ ብዝቴ ያለን። ዛሬ በአዲስ እንግዲህ ነገር ነው የመጣ ነው። ሙቤ ጠዋት አሹ ደውሎልኝ ነበርና ውብዬ ቤት መልእክት አዘጋጅታ እየጠበቀች እንዳለ እና አዲስ ነገር እንዳለ ነው የሰማሁት። ድንገት ልጄንም ልሰጠኝ ይሆናል እና ደስ ብሎኛል። ባለፈው ቀን ሄደን ያው ስላለውም ነገር በደንብ ስለነገርኳት ዛሬ በቃ ራርታልኝ ልጄን ትሰጠኛለች ብዬ እንግዲህ ተስፋ አድርጌያለሁ እርግጠኛም ሆኜ ነው አሁን እናንተ ጋር የመጣሁት አሹ አሁን አካባቢም ደውሎልኝ ነበረ ውብዬ በጥብቅ እንደምትፈልገኝ ሙቤንም እንደምትፈልገው ሁለታችንን በጋራ እንደጠራችኝ ነው እና እስቲ ሙቤ የሆነ ነገር በልና ቶሎ እንሂዳ ብቻ ያው እስከዛሬ የለፋንበት ነገር ና ናይን የሚያስደስተው ነገር እዛ እየጠበቀው ያለ ይመስለኛል ማለት ጠዋት ነው ተደውሎ እንግዲህ ኑና መልእክት ውብዬ አዘጋጅታላችኋለች እሷም አለች እና ያንን መልእክት ለናሂ ትሰጠዋለች፣ የሚል መልእክት ነው የደረሰን። እና አሁን ሄደን እንግዲህ ያው የናሂን ደስታ ስለምትፈልጉ ነው ቪዲዮንም የጀመርነው። ያው ልጁ ልትሰጠው እንደሆነ ተስፋ እናደርጋለን እና በዛ በጣም ደስተኞች ነን። እናንተም እንደምትደሰቱ ተስፋ እናደርጋለን እና ብቻ አብራችሁን ሁኑ እና ያው ትጂንም ጠርተናታል አዎ ወይ፣ እዚህ ቦታ ነው ነው፣ ቤት ነው አይደለ? ቤት ናችሁ? አንተ የለህም ቤት? እሺ፣ የመጣው እኮ ነው። ምንድን ነው የሚያስቸኩል? የመጣው ነው። እሺ፣ የመጣን እኮ ነው። ምንድን ነው የመጣን? ነው። እሺ፣ ማን ምን አልከኝ አልኩኝ

ኧረ ውብዬ የት ናት? ንገሩኝ እኔ አታስጨንቁኝ።

ምንም እንኳን ተሳዝነኝ የልጆች አባት ነው። እናንተ ያለኝ ቦታው መቼም አይቀየርም። ዛሬም ነገ ይወዳለሁ። ግን ምን ባደርግ ነው ይህን ያህል፣ ይህኔ ከዚህ በላይ እንዴት ታደርጋት? ከዚህ በላይ ምን ታደርጋት

ስትወጣ ዝም ያላችሁ ሰዎች፣ አንተ አሁን ላይ መጥተህ እኛ ላይ አንድ ነገር ማውራት አትችልም። ምንም ነገር ማውራት መብት የለህም። ያልከው ነገር ትክክል አይደለም። አንተ አሁን መጥተህ እኛ ላይ አፈንዳ። መጀመሪያ ላይ የት ሄዳ ነው

ምን ማረግ እንችላለን እኛ? እስኪ ለምን እኮ ከዚህ በላይ ምን ምን ምን ምን አሁን ምን? ዛሬ እኮ የእናንተ ደስታ ቀን ነው አይደል? ትናንትና ያወካት ልጅ አይደለ እንዴ ውብዬ? እኔ መሰለሽ ሊጥራ የሄድከው። እንኳን ደስ አለ፣ አንበሳ ጀግና ነህ። እሺ ካንተማ ጠብቀው።

ፈ ሞከርኩኝ እኮ አልፈልግም ማለት ነው አቴት ሴት ልጅ ምን ምን አደረግኩኝ እኔ ከሴት ጋር እኔ እሱ ጋር ነው ያረፍኩት ምን

ነበርክ ንገሩኝ፣ እስኪ የት ነው የደበቃችኋት? ንገሩኝ የት ነው የተደበቃችኋት ብዬ የት ነው የደበቃችኋት? የት ነው የደበቃችኋት ብዬ ንገሩኝ። የተደበቀ ነው ንገሩኝ፣ እሺ ንገሩኝ። የደበቃችኋት የተወሰዳችኋት፣ ሚስቴ የተወሰዳችኋት፣ ልጆች የት ናቸው? ልጆች ላ አትምችኝ

እሺው ብዬን ስጡኝ እኔ እኔ ተጨንቄ ያለሁ ብዬን ስጡኝ፣ አረው ብዬን ስጡኝ እባክህ። እሺ የት መሄደችው? ሰላም አጠገባ እኮ ነሽ። ልጆቼን ይዛ የት ገባች? ሰላም ዛሬ ነው ስንት ጋር

እዚህ ቤት ትኖሪያለሽ፣ አሁን ትኖሪያለሽ፣ ብቻ አትንካት። ትኖሪያለሽ፣ አትንካት ነው አልከኝ። አይ አትንካት አልከኝ፣ አትንካት ነው አልከኝ።

ማንም ሰው ማንም ሰው ወደ እኔ ለመምጣት እንዳይሞክር። ማንም ማለት ነው፣ ማንም

ማንም ሰው እንዲመጣ አልፈልግም። ናሂ በቃ ተረጋጋ። ልጅ ነዋ። ምን ምትፈልግ ምን አስመጣቸዋለን። በቃ ተረጋጋ። ሲጀመር እናንተ እንደዚህ ነው የምታምኑ። ተረጋጋሽ፣ ተረጋጋ። አሁን ማንም በህይወታችን ኧረ ምንም አልሆንኩም። ኧረ ሲጀመር ማንም ሰው አጠገብሽ እንዲደርስ ማንም ሊገባ አይችልም። በህይወታችን ማለት ማንም እዚህ ቤት ከዚህ በኋላ